አዎ ማለት ስልሽ በቃ አይደለ የሚያደርጉት ነገር በጣም ነው ያስጠላል፣ ደስ አይልም። ወላሂ ማለት እዚህ የሚመጣው ሰው ፈን ለማድረግ ወይ ደግሞ ትምህርታዊ ነገሮችን ለመውሰድ ነው። ስለዚህ እዛ ሰው ላይ ሙድ መያዝ ወይም ደግሞ እንደዛ ማይሆን ጥያቄ መጠየቅ አይገባም። ደስ አይልም። ሰላም ነው። የትናንትና አረብን አደለ? አረብ ቅልቅ አለብኝ

ተናግራችሁ እኮ ለእናንተ ነው እንጂ የተለመደው ያ ነገር እኮ እኔ ብዙ ሰው ነው የምሰማው፣ ስለሆነ ልይዘው አልችልም። እሺ አመሰግናለሁ። እሺ ምን ያዛለች? እድሜ ሀያ አምስት ሃይማኖቴ እንትን የሚኖረው ስደት ስደት ያለው ነው የሚፈልገው፣ ግን ሳውዝ አፍሪካ ውሸታም ናቸው አልፈልገውም። እየው ስለማይመለከተሽ ነገር አታውሪ። ሰው የትም ይሁን የት፣ ይሄ የሚመለከተሽ ጉዳይ አይደለም። ከምትፈልገው ነገር ተናገር እንጂ ሳውዝ አፍሪካ ውሸት ነው፣ ሱዳን ውሸት ነው፣ ጅቡቲ ውሸት ነው። ይሄ አንቺ የገጠመሽ ሊሆን ይችላል። እንደዚህ አይነት ንግግር አቁሙ። የምትፈልጉት ነገር ብቻ ተናገሩ። የማትፈልጉት ኔጋቲቭ ነገር የእናንተ ውስጥ ያለ አስተሳሰብ ስለሆነ ያዙት እዛው። የምትፈልጊውን ብቻ ከዚህ ቦታ ፈልጋለሁ ካልሽ ከዚህ ቦታ ፈልጋለሁ እንጂ ከዚህ ቦታ አልፈልግም ይባል። ከምትፈልጊው ከተናገርሽ ግን ከምትፈልጊው ይመጣል። ጨርሰሽ ነው ሚውት ያደረግሽው ወይስ ጨርሽ ያሉ ከሰላሳ በላይ እሺ፣ ያዛለች ትባላለች። ሃይማኖቷ ጴንጤ ነው። እድሜዋ 25 ነው። የምትፈልገው ደግሞ ጴንጤ ሆነ ከሰላሳ በላይ በስደት ያላችሁ ወንድሙ። ይሄ ወንድሙ የሚባለው ሰውዬ ቆይ ምንድን ነው ሰዎች? ማን ነው ስልክ የሰጠው? ነው ምንድን ነው ነው ነው መሟዘዝ ደውሎ ፍቅሬ ተኝ ላስተኛሽ ምናምን ይህ ነገር፣ ስልክ ቀይት ሆኖ ስንት ቀን ተኝታችኋል ግን? የምር ሳታዋሹ እየወራ የተኛ እንደኔ ቻው ሳይል ብዙ ቀን ተኝች፣ ያውቃሉ ማረብል ከቤተሰብ ጋር ራሱ ቻው ሳይል እንደዚህ ስልኩን እጅ ጆሮዬ ላይ እንቅልፍ ይዞ ይላጥ ለካ ዘግ የሚሰለቸው ነገር እስኪ ቆይ አንድ ሁለት፣ ቀን ሶስት ቀን በጣም ደስ እያለች ታወሪያለች። በፍቅር በሶስተኛ ስራ ይሆንብሻል። አላጋጠማችሁም? እኔ በነገራችን ላይ ቴክስት ላይ ስልቹ ነኝ፣ ግን ስራ እየሰራሁ ካዋሩኝ እንዴት እንደሚሄድልኝ ብታይ

ትዳርማ ማን ተያትይዞት ትዳር ውስጥ በጣም ብዙ የሰለች ነገር አለ። አለኝ ልጅ ምናምን ካለ በኋላ ሲጀመር አትጀናጀኝም። ገባሻ ወንድሜ ምን አለ መሰለኝ እንደዚህ የመሰልቸት ባህሪ ካለ ትዳር ውስጥ ስትገባ ብዙ መታገስ መታገስና ብዙ ሰልችት እንኳን ባልሰለች ማለት መሰል ብዙ ብዙ ብዙ ብዙ ብዙ ነገር አለ። በቃ አይተህ ባላዬ የምታልፋቸው ታግሰሽ የምታያቸው እንኳን እራሱ ብታስቀይም እራሱ አባቴ ያስቀይም እኮ ምናምን ስትል ምንም አይደለም ብለሽ የምታልፋቸው ነው። ከተረዳሽኝ ማለት ነው። ትዳር ውስጥ እኮ መሰልቸት የሚባል ነገር እኮ የለም። በቃ የልጅሽ እናት ናት። ልክ እናትሽ አሁን ትሰለችሻለች? በቃ ለልጅሽ እኮ ልጅሽ ይሰለችሻል እንዴ? አይሰለችም እኮ። ቁም ነገር እኮ አይሰለችም። ማለት ጅንጀና እኮ ነው ያልኩሽ። ጅንጀና ነው የሚሰለች። ጅንጀና አይሰለችም። እኔ የሰማችሁ፣ አዲስ የምን እያልክ ነው? የማን ደጋፊ ከብሬ ኖር ኮምፒተር ላይ ልታዋርዱኝ ነው እናንተ? እንደዚህ የምትሉት ይስ ጀመር ግን፣ ስልክ ማውራት ምናምን ብዙም አይመቸኝ ማለት ነው። እሺ፣ አዲስ አዲስ፣ ከዛ ስሜት እንዴት ወጣ? አሁን በቃ ተካ፣ አሁን ተካ፣ አሁን ተካ አለፈ፣ ተካ ግን፣ አሁን ቆይ፣ እሺ፣ ልንገርህ አይደለም፣ አየም

አይ መጀመሪያ አለኝ ዘው ድረስ እና ኮራ አንዷ ስንት ዓመት እኮ የለፈውበት ነው ወንድሜ። እንደዚያማ አሁን ላለመመለስ ምንም ምክንያት አትፈልጊ፣ ቶሎ መልሽ። ያለበለዚያ ከባድ ቅጣት ነው። ብቀጣሽ ትቀጫለሽ። ቅጣት ብቀጣሽ፣ ድንጀና ብቀጣሽ። ሌላ ነገር ደግሞ ምን አባቴ እናቴ እንደዚህ አላሳደገችኝም

ወይ ለምንድን ነው እማ ሌለው ምክንያት ምንድን ነው? ርች ጓደኛዋ እንደሆነ ወይ ደግሞ ብረት እንደሆነ በጣም የምሬ ነው። በበዛ ለአንድ ሳምንት በቃ በጣም አስጨነቀችኝ። ግን እኔ ደግሞ ካደረገችው ከጓደኞቼ ጋር ካደረገችው ድርጊት አንጻር ከውስጥ እየወጣች ነበር። ግን አልቻልኩም። በቃ እሺ አልኩኝ። ከሳምንት በኋላ አንድ ሊሆን ነው። ከጓደኞቼ ጋርም በእሷ ምክንያት እስከ ዛሬ ተጠማጅቻለሁ። እሱም ገርም ነገር ደግሞ እየተጠማማን ነው። በመጥፎ አለም ውስጥ ሆነን ነው። ቴኳንዶ ስታውቀኝ ሁላችንም ቴኳንዶስቶች ነን። በቴኳንዶስቶች ዓለም ውስጥ ነው። አንድ ክለብ ውስጥ ነው። እየሰራ ነው። እንደዚህ እየተጠማመድ ነው። ጓደኞቼ ጋር ጓደኞቼ አሁን በእሷ ምክንያት ጥምድ አድርጎት ይዞኛል። ነው ግን ለሁለተኛ ጊዜ መልሰውና ይሄን ነገር አረጉ። ያ አለ ነው ግን ከዚህ ልጅ ጋራ በቃ እነሱን ትቼ ከዚህ ልጅ ጋራ በቃ ዓለም መኖር ጀምር ብዙ ያጣዋት ያጣዎቹ ነገሮች ደግሞ በሰው በኩል ማግኘት ጀመርኩ። ሌላ ነገር ሳይሆን ራሴን አገኘው። ማን እንደሆንኩ በሰው እያወቅኩ መጣሁ። ድሮ ለራሴ ቦታ ማሰጥ ራሴን በጣም ጠላሰው ነበርኩ እና ብዙ ብዙ ነገሮች መንገዴን እያሳየችኝ ነበር። አንድ ላይ ከሆን ሆነ ከአንድ ወር በኋላ ስለምን ትብጠይቀን ጥሩ ነው። አማን አማን አለ። ስለ ሃይማኖት ጠይቀ አባ አለች ወይ ያልኮስ። አባ ግን እኔ ክርስቲያን ነኝ። ቤንጤ ነች እሷ። ያው እኛ ክርስቲያን እንደሆን ታቃለ። አባታችን በጣም ሀርድ ነው። እናታችን ቤተሰባችን መላ ለእምነቱ ያለው ነገር ከባድ ነው። እኔም እንደዛው ነኝ። አንተ ደግሞ ኦርቶዶክስ እንዴት ነው? ምን ይሻላል አለች። አንተ ደግሞ እስቲ ስለአንተ ምንድን ነው መስለ አንተ ነገረኝ አለች። ኦኬ፣ እናንተ እንደዚህ አይነት ሰዎች ናቸው። እኔ ደግሞ እውነቱን ከነገርኩሽ፣ ያው ፋዘር በህይወት እያለ በጣም ሀርድ ነበር። እኛም ኦርቶዶክሶች ነበር፣ ግን ፋዘር ከሞተ በኋላ ግማሹ ወደ እናንተ ተቀላቅሎ ክርስታን ነው። እኔ ግን ኦርቶዶክስ ነኝ አሁን አልኳት። ግን ይሄንን እያወቅሽ ኦርቶዶክስ ወይም ደግሞ ያወቅሽ፣ ለምን ታዲያ ይሄ እንደዚህ አይነት ነገር በእናንተ አእምሮ ውስጥ ካለ ለምን ወደ እኔ ልቀር ቢቻሽ፣ ይሄ ነገር ይጠቅመናል እንዲህ ሲጀመር፣ ለምን ሳንጀመር ለምን አነግርኘው ነበር አልኮት። ስለት አባ ፍቅር እኮ እውር ነው አለች። ያ ስትል ቃሉ ደግሞ የሆነ ስለሆነ ከአንዳ ቦታ ስለወጣ ሳይሆን እውነት ነው። ቃሉ ደግሞ አሁን ፍቅር እውር ስለሆነ ሊሆን ይችላል ብዬ ቃሉን አመንኩኝ ና ወሰድኩኝ። ከዛ ለአንድ ሳምንት ሳምንታል ምናምን ጭቅጭቅ ኖረ፣ በዛ ሳምንት ውስጥ ማለት ነው። ኦኬ ከርመሽ ስለነገርሽኝ አመሰግናለሁ ማለት እንደዛ አይነት ቃል መለስኩ። እኔም እንደዚህ ትላንተም ማለት ነው ምናምን አለችኝ። እኔም አንድ ሁለት እሷም አንድ ሁለት እየተባበል አንድ ሳምንት ቆየ። ከዛን ሀሳብ በቃ እዚህ ላይ መፍትሄ ንሎ ይገባል ተባለ። ጥያቄውን አነሳችሁ፣ እሷ ነች መፍትሄ የፈለገችው እሷ ነች። እና እንደዛ ያለ ለዚህ ለፋዚጋ በዓል ደረስ ታውቃለህ። እና ፋዚጋ በዓል ቤተሰብ ጋር ገብቼ እያለ ደቡላ ይህን ጥያቄ ጠየቀችው። የአንተ ነገር ቀጠሮ በዛው እስቲ ምን አስባለ አንተ ሀሳብ ንገረኝ፣ አለች። ያው የግድ ደግሞ የሆነ ነገር ታስባለህ። አንድ ሀሳብ ነገርኳት፣ ሁለት ሀሳብ ምርጫ ሰጠኋት፣ ታውቃለህ። አማ ማም የሰጠኋት አንደኛ አልኳት፣ እኔና አንቺ አንድ ሊሆንን፣ ቀንን አብረን እናሳልፋን አብረን እናሳልፋለን። ቀን ካሳለፍን በኋላ ሳምንት ይመጣል። ሳምንት ከመጣ በኋላ ወር፣ ወር ከመጣ በኋላ ዓመታቶች ይመጡና አንድ የሆነ መንገድ ላይ ከመጣ የኔ እና ያንቺ ነገር ቤተሰብ ካወቀ አንድ ከሆነ እኔ እና አንቺ ወደ ትዳር ዓለም የምንሄድ ከሆነ አንዱ ባንዱ ይሸነፍና አንዱ ወደ አንዱ ይሸነፍ ይመለሳል አልኳት። ኦኬ አለችኝ። ሁለተኛው ወሰረች፣ ሁለተኛው ደግሞ ዛሬውኑ ማቆም አልኳት። ሁለተኛው ሆኖ ማቆም፣ ሁለተኛው ደግሞ ዛሬውኑ ማቆም ነው። አንደኛው ደግሞ ግን አብሮ በፍቅር ስለ ፍቅር ብቻ ያሰም ስለ መውደድ ብቻ ያሰም ነው። ወደ ፊት ሄደን ዛን አንድ መስመር ላይ ከሄድን አንዱ የተሸነፈው ወደ አንዱ ይሄድና አንድ ህይወት ሆኖ ይቀጥላል አልኳት ከዛ ያው በዛ ሰዓት እሷም የመረጠችው ምርጫ አንደኛው ምርጫ ነበር። እና አንድ ላይ ብንሆን ይሻላል እና ወደፊት ብንደርስ እንሻላል አለችኝ። ደገማኝ። እንደዛ ስትለኝ ኦኬ አምነሽበታል አልኳት። አሁን አምኜበታል አለችኝ። አይ እንደዚህ ከሆነ አሪፍ ነው፣ በቃ እንቀጥልበታለን አልኳት። ካዛሩም አብረኔ አብረን አብረኔ ነውና አማኒሻ ትንሽ ካቆየን በኋላ ይህ ጥያቄ መጣ። አሁንም ይህ ጥያቄ ተነሳና በቃላ በቴሌግራም ምናምን ቴክስትን እንደራረጋለን ብዙ ጊዜ ለመገናኘት አይመቸንም። ከቤተ ከቤት ወጥታ ቤተሰብ ውስጥ ስለሚይዛት በቃ በስልክ ነው የምናወራው፣ እና ደግሞ ትምህርት ቤት ውስጥ ነው የምንገናኘው ረፍት ሳትሌ እና ስንገባም ብቻ ነው እንጂ እና ክለብ ስፖርት ውስጥ ትሰራ ነበር። በዚህ ሰዓት እንገናኛለን። ያው የምንገናኝበት አጋጣሚ ደግሞ ብዙ ነው። ደስ የሚለው ነገር በአይን እየተያየ ምናምን እንገባለን። ያው ሌላ ምንም የለም። እና አሁንም ይሄን ጥያቄ በቴክስት ምናምን ትላለች። በቃ ስለ ሃይማኖት አለ የእግዚአብሔርን ቃል ትናገራለች። አሁን ልክ ነሽ እኮ አሁን እግዚአብሔር ቃል እንደዛ ያላል፣ ትክክል ነው፣ አሜን ያርግልን፣ ቃሎትን አሰማለን። ይሄ ነው ምክንያቱም ቃሉ ትክክል ስለሆነ ማምን በቃል ስለሆነ ሌላ ነገር ማለት አልችልም። እሷም ታምን በቃል እኔ ማምን በቃል ነው፣ ገርም ነገር ስለ ኢየሱስ ክርስቶስ ታወራ ማለት ነው። እና ሄድ ምን አገን ግን እኮ አንተ ልክ አይደለህም፣ ግን ግን እኮ አንተ በቃ ወድቀሃል፣ አንተ መመለስ አለብህ ወደ ጌታ መሄድ አለብህ፣ ከእግዚአብሔር ጋር መታረቅ አለብህ ፍሬኛለች አሁን አንተ እኮ ክርስትና መቀበል አለብህ፣ ትለኛ ተቀብያለሁ እኮ ማንች ጌታዬ ለኔ ብሎ የሞተ ቀን የተሰቀለ ቀን ትለኛለች። ልክ አይደለሁ ለከና እና ምን ማለት ነው? አይ ማመንና እኮ ማወቅ ይለያያል ትለኛለች። ታውቃለህ፣ አሁንም አልተዋጠላትም። ጫፍ ጫፉ ነው የምትሄደው። አማ ግልጹን ንገሪኝ ኦርቶዶክስ ስተውና ቢንጤ ወን እያሸኝ ነው ወይስ ምን እያሸኝ ነው? እኔ ጣውት ነው እንዴ? እያመለከዋለሁ ስላት አንተ ይሄው የምትለኝ ይሄንን ነው። እኔ ግን በራሴ ሃይማኖት ጸና ነው አልኩ ካለች በራሴ ከሆነ እሺ ጸናበታለሁ አለውበትም። አይ ሌላ ምርጫ፣ ሌላ ሀሳብ ውስጥሽ ካለ ደግሞ ጫፍጫፉን ከምትሄድ ከመቴድ ገጹን ንገረኝና ግልጽ የሆነ መስል ስጥሽ። እዛኔ ነው ትክክለኛ መስል የምታገኘው። አልባት እዚህ ጋር ጥፋት አለብኝም አይመስለኝም። ሁለት ነው እና እላት እና በቃ ታቃለ። ብዙ ጊዜ ማታ ማታ ሲተኛ ቮይስ ትጠይቀኛለች። እኔን ድምፅ ከሰማች ትረካለች መሰለኝ ቮይስ ትለኛለች ማታ። እኔ ግን ውስጤ ሰላም ሆኖ መች እንደሆነ ታቃለ። ወይ ደግሞ ትንሽ መገላገለው ከጭንቋ እሷን ባይሳያት ነው። እሷ ደግሞ ድምፅ ስሰማ ነው ካኔ፣ እሷ በለጠ። በቃ ድምፅን ከሰማች ኖርማል ዳና ነች። እኔ ግን ባይን ካላየው ሰላም የለኝም። እና እዚህ ጋር አንቺ፣ ቆይ ድምፅን ነው አፈቀርሽ? ምን አልኳት። በቃ አንድ ሁለት ብላ ሰበባ እርግታ ተነሳችን ተነሳችና፣ አንተ እንደዚህ እንደዚህ ስለሃይማኖት እንደዚህ እንደዚህ እንደዚህ እንደዚህ አሁን ብዬሻለሁ። ከዚህ በፊት ምርጫ ሲሰጥሽ ይህን ምርጫ መርጠሻለና ምርጫው ያንቺ ነው፣ ቀጥለሽበታል። ዛሬ ለምን ይሄን ነገር እንዳነሳሽ አላውቅም። አታሽብ፣ ስለሃይማኖት አታውሪ ብዬሽ ነበር፣ ግን አውርተሻል። አይ እንደዚህ ከሆነ ከአንተ ጋር ልዘልቅ አልችልም ማለት ነው። ምንም አላልኳትም ነው አይ ስትመጪም፣ በራስሽ ምርጫ ነው የመጣሽው። አሁንም ምንም ሳላረግሽ ምንም ሳላጠፋብሽ ምንም ሳላጎልብሽ መሄድ ከፈለግሽ ያው ሂጂ አልኳት። ከዛ ለሶስት ቀን ሳንደዋወል እኔ ያን ሶስት ቀን ቆርጦላታል ብዬ ሳይ በቃ የሆነ ነገር አናወዳት ወይ ደሞ ሌላ ሃሳብ ውስጥ ገብታ ነውና ተረጋጋ ብዬ ነው። ለካ ጀሪት ሌላ ዓለም ውስጥ ገብታለች። እና ከሶስት ቀን በኋላ ትምህርት ቤት ውስጥ ያው ስንገናኝ፣ ያው ድሮ አቅፈ ምናምን ሰላም እንደምትለው አላልኩም። ምክንያቱም የኔ አይደለችም የኔ እንደ ዶሎ ሊጠመጥ ምናምን አልችልም። ድሮም ደሞ ሴት አላናገረም ብያለሁና ከዛና አላ በእጅ በቃ ሰላም አልኳት። እንደዚህ ትጀምራለች እ ጓደኛዋንም ሰላም ስላት ያው ምንም አላልኩም። እዚህ ጋር ዋጠ ነው አደረኩት ነገሩን በውስጤ ግን እንዴት ማድረግ ነበረብኝ የምለው ጥያቄ መጣብኝና የሆነ ባዶ ክላስ ነበር ቁጭ አልኩኝ። ዝና ምናምን ዘም እሷም ሌላ ክላስ ነበረችና ጠራችኝ ብትለኝ ጥሩ ነው። እዚህ ጋር ታውቃለህ፣ እኔ የከበደኝ እዚህ ጋር ነው። እንደው አይ አባይ ከዛሬ በኋላ ተለያይተናል። ያው ባናፃፍም ሌላ ነገር ብናቆምም እንደ ድሮ አብረን እንድንወጣ አብረን እንገባ በቃ እቅፍ እንድታደርገኝ ወይ ደግሞ እንድታናገረኝ በድሮ አይንም መልክ ነው ፈልጋለች። በዚህ ሰዓት ትንሽ አይከብድም? ማማል ከበደኝ። እና አንድ የሆነ ነገር ላልኳት እዚህ ጋር እማ አልኳት ወይ ስትል ከዚህ በፊት ሴት ሳዋር አይተሻል? እንዲህ አልኳት። አላየሁም። አብሬ ሴት አይተሻል? ስልክ ስትጎረጉሪ የተለየ የሆነ ነገር አይተሻል? አላየው ከድሚክሽን እንኳን ብዙ ጊዜ ሰላም አላላቸውም። አንቺ አብረህን ትሄዳለህ ከኔ ጋር ታወራለህ፣ ሰላም ትለኛለህ፣ ከሴቶች ለይቼ ነው የነገ ተስፋዬ ነሽ። ግን ምክንያቱም የእኔ አይደለሽም ሰው ነው ልሮር ሊኖረው የሚችለው እኔም ደግሞ ይሰማኛል። አንቺ ባይሰማሽ ለአንቺ ሰላም በሆነው እኔ ግን ትናንትና የነበርንበትን ዓለም ስለማውቀው በጣም ይከብደኛል። ትንሽናም ነው መሆን ይከብደኛል። ጭንቅላቴ በጣም ነው የማስበው። ግን በራቁሽ ቁጥም ባይሽን ብሰማኝም ስርቅሽ ደግሞ ይሻለኛል። አዎ እንደዛ ነው አለችኝ። በቃ እሄዳለሁ ምናምን ልቀቀኝም በቃ ልወጣ ነው ከክላስ ምናምን አለችኝ። ከሚልሽ በፊት ግን ይህንን ነገር እንዴት ድጋሚ በራስ ሃይማኖትን መጻናማ እኔ ደግሞ ወደፊት ያለምኩት ባሌ በሃይማኖቱ የጸና በአይ ስለ ሃይማኖቱ የምሞት የማውቅና በቃ ለሃይማኖቱ በሃይማኖቱ የማይደራደር ሰው መሆን አለበት። አንተ ደግሞ ስትናደድ ራሱ ብዙ ነገር ነው የምታወራው። ያው ብዙ ጊዜ ካለፍኩበት ነገሮች የተነሳ ፈጣሪው ራሱ ማናገርበት ጊዜ አለ። ስናደድ ማለት ነው ለመናገር እና በቃ እኔ አላውቅም። ሰው ነው እንደዚህ ያደረገኝ እንደዚህ ነው፣ ለዚህ ነው እንደዚህ ሆኖ እሱ ነው በቃ ለዚህ በዚህ ነው አይነት ሰዓት ውጪ። አንተ እንደዚህ ነው የምትለው፣ እኔ ግን እንደዛ አይደለሁም። ስለዚህ ከባር ነው ምናምን አልችልም። በቃ አይ፣ እንደዛ ከሆነ እኔ ላደርግልሽ አልችለውም። ይሄንን ላደርግልሽ ደግሞ አልችልም። ያው እና ባለን ጋር አቆማለሁ። ግን እንደ ትላንትና ችግር ውስጥ ወድቀሽ ያንን ችግሮችን ለመፍታት እሞክራለሁ አንቺም የሆነ ነገር ከተፈጠረ ደው ይልኝ፣ ያንን ነገር ምችለው ከሆነ አረግልሻለሁ በማለት ተለያየ። ከዛን ጊዜ ሁለታችንም ታማሚ ይሆን፣ ክለብ አንገባም፣ ትምህርት ቤት አንሄድም። ጓደኞች ድሮ አብሮም የነበሩ በሷም መኪናት እንዳለ ሁሉም ጠመዱ። የእኔ አሰልጣኝ ራሱ ትንሽ ተናዶብኛል። በቃ ላ ከባድ ነገር ውስጥ ነው ያለሁት። ግን ያን ሁሉ ነገር አድርጌላት በዚህ ነገር እንደዚህ መሆን ለዛውም በዚህ ትንሽ ከቤታ ውስጥ የጥያቄ መነሳት ልክ ነው። እውነት ስለምትወድና ስለምታፈቅረ ነው። ለዚህ ጥያቄ ቺ ልጅ የተለየ እኔ የወድጄ ያን ሁሉ ስቃይ ውስጥ የገባሁት ያን ሁሉ ጥል ከጓደኞቼ ጋር ተለያይቼ ብቻዬን እስከሚሄድ ክለብ ውስጥ ስንገባ እንደ ጠላት ነው የምንደባደበ። ስብር ስንሰራ ስንደባደብ፣ እኛ እና በቃ እነሱ እና እኔ እንደ ጠላት ነው የምንደባደበ። ስንደባደብ ማለት ነው እነሱ ላጠቁኝ ይፈልጋሉ፣ እኔ ለመከላከል እማታለው። በቃ ይሄን ያህል ነገር ውስጥ ነው የገባ ነው እና ይህንን ነገር ግን በአይኑ አያየች። ይህን ሁሉ ነገር አድርጌ እሷ ደግሞ እንደዚህ አይነት ነገር ማለቷ ያው ትክክለኛ ነች፣ በልክ መንገድ ላይ ነች። እሷ ነች የተሳሳሰችው ወይስ ስኒ ነኝ? በዚህ ጊዜ ይህንን ነገር ማሳት አለባት ማለት ነበረባት። የወሰንኩት ውሳኔስ እሷ ስወሰነችው ልክ ነው ብለህ ታስባለ? ግን አባ